እያያችሁ ያላችሁት ሃያ ሰላሳን ነው። እንግዲህ አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። አሁን ልንወያይ ነው። አጓጓኋን አጓጓኋችሁ ዛሬ ስለምንድን ነው? ዛሬ ስለ አባትና ስለ ልጅ ግንኙነት ነው። ስለዚህ አባትና ልጅ ናቸው ማለት ነው እንግዶቻችን። በጣም ነው ደስ የሚለው። አባትና ልጅ ያላቸው ግንኙነት ብዙ ጊዜ አይወራበት። ስለዚህ ዛሬ ስለምን እንዴት ብለው አባትና ልጅ እንደሚያወሩ እናያለን? እንወያይ። መልካም ቆይታ እያያቻላችሁት 230 ነው። ዛሬ ደግሞ ከእንግዶቼ ከአቶ ኢሳያስና ከልጅ አቤኒ ዘርጋን የመጣውትኝ ሁለቱም እጅግ በጣም ድንቅ ሰው ናቸው። ከእነሱ ብዙ የምንማረው ነገር አለ። መልካም ቆይታ። እንኳ እንደና መጣችሁ። አባትና ልጅ ልበል አንተ ልበልተፈቅዶልኝ ነው ተመልካቾች። በዚህ አጋጣሚ አባትነት እንዴት ነው? አባትነት በጣም ደስ ይላል። ደስ ይላል። ስትወልጂ ነው የምታቂ ማለት የሆነ ነው የሚያውቀው እና አባትነት በጣም ደስ ይላል። አባትነት በራሱ ያስተማረክ ነገር አለ? አባቴ ሲራራልኝ የነበረውን ነገር ገብቶሻል። ያወቅኩት ሶልድ ነው። አናዶሽ ወይንም የሆነ ነገር ሆኖ ማለት ነው። እንደገና የምትራሪው ነገር አለ። ሰው ሌላ ሰው ቢሆን ትተሽ የምትሄጂው እውነት ነው። እንደገና ደግሞ ልጅ ስለሆነስቶኛ፣ አቤኒስ ልጅነት እንዴት ነው? አልልክም መቼም። ስንተኛ ልጅ ነቀ? የቤቱ ሁለተኛ ልጅ ነኝ። ሁለተኛ ልጅ ማን ነው ታላቅ ማለት ነው? ታላቅ አለ። አላዛር ነው ይባላል። አዎ። ስንት ናችሁ ሁለት ናችሁ? ሴት የለም ማለት ነው? ሴት የለም። ቤተሰባችሁ ያላችሁ ፍቅር መከባበራችሁ በጣም ደስ ይላል። አይደለ አሁን ላይ ምን ያክል እንከባበራለን ቤተሰብ ውስጥ ምን ያክል ልጅ አባቱን ይፈራል ይታዘዛል የሚለውን ነገርም ከናንተ በደንብ እንማራለን። አቶ ኢሳያስ ደግሞ በጣም ብዙ ነገር ያስተምሩናልና ደስ የሚል ቤተሰብ ነው ቤተሰባችሁ ቤት ውስጥ እንዴት ነው አባት ለአባትነት ለአንተም ለወንድምህ እንደገና ደግሞ ለእናታችሁ እኔም ይላሉ መሰለች ጓደኞች ብዙ ጊዜ በስልክ ሳዋራው ጓደኛ ነው አያውቃችሁ ነው ምናምን ነገር ነው የሚሉኝ ቀረቤታውን በፊት ምን ትንላሉ መሰለች ትምህርት ቤታውን ለምሳሌ ወላጅ አምጦ ሲባል ምናምን ነገር የብሶች ወላጆች ምናምን በጣም የሆነ ኩስትር ሲሉባቸው ምናምን በጣም ይጨንቀኛል እና ልክ እሱ ጋር ስመጣ ያን ነገር ይሄ እንዴት ነው እንደ ነጻነት አይደለም የማየው የሆነ በቃ ይሄ ሰው ሁሉ እንደዛ እንዲሆን ነበር ማስበ ነበረ። ከዛ ተመሳሳይ አይደለም ሰው ለካ ሲሰማ አባትና ልጅ ያላቸው ግንኙነት እንዴት ነው የትነ። እሺ እንዴት ነው ከሱ ጋር ስናወራ ቆይስ፣ አንዴ ትመጣለ ወይ እኔ ልምጣ ወይ እንደዚህ የሆነ ቅርርቡ ፍሪ እና ፍሪ እንድንሆን አርጎን ነው ያሳደገ ምናምን ነገር። ለማሚ ደግሞ እንዲህ ብሎ ይጠይቃል በራዘር ብዙ ጊዜ ማለት ነው ከእኔ ከባቢ ከእኔ እሱ ከኔ ከቤኖ እና ከማዘር ይላል ማለት ነው። ሁለታችሁ ሙጥ ይላል፣ ሁለታችሁ ሙጥ። እሷ ናት የሰጠችኝ እናንተን ና እሷን አንደኛ ናት። በቀ ለእኔ ማንም ሰው አንደኝ የለኝ እሷ ናት ናም ነገር የሚለው ነገር አለ። ያው ለእሷም ጸዴ ሰው ነው፣ ለእሷም ጸዴ ሰው ነው። ፍቅሩን አይደብቅም ለማሚ በተለት። እኔ ብሶ ፍቅራቸውን ሲገላለጹ ደስ ይለኛል። ማሚ ደግሞ ሻይ ናት በቃ ታፍራለች እሱ ሽድም የሚገርምሽ፣ በጣም አይናፋርናት። የትዳር ውስጥ ያለ ፍቅርና መከባበር፣ በተለይ በባልና ሚስቱ መሀል ያለው ለልጆች የሚፈጥረው ተጽዕኖ ምንድን ነው? ትዳር ይኸውልሽ በመጀመሪያ እግዚአብሔር የፈቀደው ነገር ነው። እውነት ነው ማለት እንትን አይደለም ተቋም ነው። ገብቶሻል። ትዳርሽ ጋር ነገሮች ከተበላሹ፣ አለበለዛ ወይ አንቺ ፐርሰናል ህይወትሽ ሊበላሽ ከፈለገ፣ ወይ ሴጣን ሊያበላሹ ከፈለገ መጀመሪያ የሚመታው ትዳርሽን ነው። እንደ አውሮፕላን ማረፊያ ቁጠሪው ገብቶሻል። የአንድ ሀገር አውሮፕላን ማረፊያ ልክ አገር ስትወረር መጀመሪያ እንደሚመታው ትዳር ማኮብኮቢያ ነው ገብቶሻል። እሱ ጋር ከተበላሸ ስቶች በሙሉ ብልሹ ነው። እና ያንን ነገር አከብራለሁ። ገብቶሻል። አይቀናሽም። ሙሉ እንደ አባት አሁን እንግዲህ ሁለቱም ልጆች ወንዶች ናቸው እና ከአባታቸው ብቻ ሊያገኙት የሚችሉት ነገር አለ ብለምታስበው ምንድን ነው? ምን መሰለሽ ልጆች ስታሳድጊ ስትነግራቸው አይደለም የሚሰሙት፣ ገብቶሻል ስታሳያቸውን የሚያዩት መጀመሪያ። የሆነ አንቺ ያላሳየሻቸውን ነገር በኋላ ላይ ስትነግራቸው አይሰሙሽም። ገብቶሻል እኔ እሱ ነው የማውቀው። ስለዚህ መኖር ነው ኖሮ፣ መጀመሪያ ኖረሽ ነው ማሳየት ያለብሽ። ገብቶሻል እሱን አድርገሽ ነው በኋላ ብትነግሩ የሚሰማው እንጂ ዝም ብለሽ አንቺ ያልኖርሽውን። ለምሳሌ አሁን አማኝ ነን አንቺ ሳት ሄጂ ቤተክርስቲያን ቤተ አንቺ ሳት ጸልይ አንቺ ስፖርት ሳትሰሪ፣ ገብቶሻል ስራ ብትዩ መጀመሪያ አንቺ አላደረግሽውም፣ ገብተሻል ስላላደረግሽው። ቅርበታችሁ ምን ያክል ነው? ምን ያክል ክሎዝ ናችሁ? እና ደግሞ ይሄ ምናልባት አልባት ውጪ ሞታችሁ የራሳችሁ የሆነ ጊዜ የምታሳልፉ ከሆነ ወይ ቁጭ ብላችሁ የምትነጋገሩበት ታይም ካለ እሱ እንድትነግረኝ። አዎ ምንድነው፣ አሁን እስኪ ለቅርበቱ ላልሽው ማለት ነው በጣም እንዴት ነው የምፈራው። ፍራቻ ራሱ ብዙ ጊዜ ሰው እንዳይመታኝ መፈራ ይመስላል አይደለም። የሆነ ምንድነው ሊናገር የሚችለው ቀጣይ ወይ ደግሞ የሆነ ማለት ሲያኮርፍ ቤት ውስጥ በጣም የሚፈራ ማለት ዝምቶ ያስፈራል ከዱላ በላይ በጣም እሱ ነው ከባዱ። እና ምንድነው አሁን እኔም ብራዘርም እሱ ብቻችን ስንሆን እንላፈዋለን ምናምን ነገር የሆነ እንይዟለን በዚህ ነው የምነግርሽ። እና ፍሪ ነን የሆነ ውጭ ጠብቅ እና ምንድን ነው ደግሞ ሌላ ደስ የሚል ነገር ደግሞ፣ እንደዚህ ያው ምክክር ምናምን ነገር ላልሽው ደግሞ ለምሳሌ አሁን ብዙ ነገር ላይ እንደ ወንድ የሆነ ነገር መምከር ሲፈልግ የመጀመሪያ የሚመክረው ብራዘርን ነው። ይዞት ይወጣና ወክ እያረጉ ምናምን ነገር እና መክሮት መንብሎት መንብሎት፣ እሱ ደግሞ እንዲመክረኝ ይጠበቃል ማለት ነው። ያው ታላቅ ስለሆነ ቼኑም በዛእንቱን ነው። ገብቶሻል? ሲያድጉ መጀመሪያ ራሱ ብዙ ጊዜ አብ የምናለው መሰል እሱን ነው የሚያየው።

አሁን የደረሰበት ደረጃ በጣም ለሱ ትንሽ ነው። እኔ እንደምጠብቀው አይደለም። ቁልፎች አሉ፣ አንድ ሁለት ቁልፍ ያልተከፈቱ ገብቶሻል። እነሱን ማኔጅ የሚያደርገው ሰው ትንሽ በትምህርት ምናምን አይነት ነገር በዚሁ ስራው ላይ ማለት ነው፣ እሱም ቢያገኝ በጣም ሰክሰስፉል እንደሚሆነው እርግጠኛ ነኝ። ደስ ይላል አይደል? በአባት እንደዚህ ለምጇል ቤት ውስጥ ራሱ። አሁን ምን መሰለሽ የሆነ ነገር አሁን ሰው አገኘው ብለሽ ጓደኞች ፊት ለፊት የምትደሰችበት ነገር እሱ ፊት ለፊት ተደስቼ የለም የምነግረው፣ ምክንያቱም ከዛ በላይ እንደሚጠብቅ ስለማቅ አንደዚህ ሆነልኝ እኮ ብዬ ነው የምነግረው። ሌላ ቦታ በጣም ሀፒሆኝ ና እንደዚህ እኮ ተፈጠረ ነው ያልኩትን ነገር እሱ ጋር ሲመጣ ከሚያየው ነገር አንፃር ትንሽ ስለሆነ ያ ነገር ኦሬዲ እንደምታሳካው ያውቃል። ምንም አንደኛ ብትሆኝ ደስ ይላል። እንዲህ ነው ወላጅ ሲተማመን አሁን እኔም ቤት የሆነ ቲቪም ከተበላሸ ቲቪ የሚሰራ ሰው ይምጣ ምናምን ሲባል አንቺ አትሰሪውም? እኔ እኮ ምን ሌላ እንትኑ እሱ ነው የሚገርምሽ ነገር። በጣም እንደውም አሪፍ ሰዓት ነው እንትን ያለሽ በትንሽነቱ ትንሽ ሳይሆን የሆነ ስምንት ዓመት ምናምን ይመስለኛል። ከተበላሸ ጎረቤት ሁሉ አሁን ለምሳሌ ስልክ ከሆነ በቃ የበታት ነውና በቃ በታተነው ከተባለው በኋላ ገጥሞ ይሰራዋል። የሚገርምሽ አንድ ጊዜ በቃ ብዙ ነገር እየሰበረ ውስጡን ነው ማየት የሚፈልገው። ገብቶሻል። እና አንድ ቴሌቪዥን ነው ያለ፣ ማለት ትልቅ ብለን ለኛ የያዝነው ማለት ነው። እንዴት ነው የሚታየው አለኝ። እንዴት ሰው ውስጡ ሆኖ ይታያላል? በቃ ሊሰብሮ ነው ብዬ በጣም ፈራ። ገብቶሻል? ማለት ከጠየቀሽ ያደርገዋል። እና ያንን ለማስረዳት የገባውበት ነገር ልነግርሽ አልችልም። ምንም እንትን የለኝም፣ ገብቶሻል ለማስረዳት አቅሙ ማለት ነው ብቻ በጉልበቴ በቃ የመጨረሻ ኃይሌን ተጠቀሚ ይህን ነገር በጥንትን ብትሉ በቃ ምናም ብዬ ነው የተወው ማለት ነው። በጣም አስቸግራል ማለት ነው። ጥሩ ነው ግን እንደዚህ የሆነ ነገር ለማወቅ በጣም የሚጓጓ ሰው መጨረሻ ላይ ራሱ በጣም ትልቅ ደረጃ የሚደርሱ ሰዎች ብዙ ጊዜ እንዲህ አይነት ነገሮችን ያደርጉ ነበረ ይባላል እና አቤኒ ዛሬ ላይ ለመቆሜ ወይም ደግሞ ይሄንን ማንነት ለመያዜ በጣም ትልቅ ተጽዕኖ ፈጥሮብኛል ብለህ የምታስበው ነገር ምንድን ነው? ለምን ይህንን ብርጭቆ አተነሽ ያለ እግዚአብሔር አታርጊ በሚልሽ እና ብዙ ነገር ላይ የምታረጉትን ሁሉ በሱ ስም አድርጉት ነው የሚለው እና የትኛውም ነገር ላይ ሆን ገስታ ስት ከእግዚአብሔር ያውቃል ወይ እግዚአብሔር ያደርገዋል ነው የሚልሽ። የእኔ የሚፈርት ቢኖርበት ካለሱ ማድረግ እንደማልችል ሜንታሊቲ በዛ ነው የተሰራ። አንደኛ ትልቅ አድርጎልኛል ብዬ ማስበው ነገር ምንድን ነው እግዚአብሔር በምንም ነገር ውስጥ ቅድሚያ መሰጠት እንዳለበት የመጀመሪያ እንግዲህ እሱ ነው። በህይወት ለምትመርጣቸው ምርጫዎች ወይም ደግሞ ለምትወስናቸው ውሳኔዎች አንተ የወሰንካቸውን ውሳኔዎች አባትህ ያስ ጎበዝ ጥሩ ነው ያደረግከው ሉሲ አበረታታ እንደሚሰማክ በጣም ደስ ይላል። ግን ብዙ ነገር እሺ ስለሚለኝ እንደ ሞር ሲፕታስ ማግኘት ፈልገው ከታላቅ ብራዘር እሱ ትክክል ነህ ሲለኝ ደስ ይለኛል።

እሱን እነግርህ። እውነት ነው ግን እውነት እኔም እያሰብኩ ነበረ ነግሬው ነበረ። በቃ በግድ እንምጣ ምናም ምናም ሲለኝ ከተናገርኩ ሁለት ነገር ነው የምናገረው ብየው ነው ስለ መዚና ስለ እግዚአብሔር ነው መናገር የምፈልገው ብዬ ነው። ገብቶሻል? ተስማምተን የመጣ ነው ማለት ነው። በጣም የምትገርም ሴት ናት። እኔ የምታውቂያት ሁሉ ነው የሚመስለኝ ሰው ሁሉ የሚያውቃት ስለሚመስለኝ ነው ብዙ ጊዜ ምን ልበልሽ፣ በቃ አንዳንድ ጊዜ በቃ ለቤቱ የተሰራ ሰው ታውቂያለሽ። አንዳንድ ሰዎች ለአንቺ ይፈጠራሉ። ሳትናገር የልብሽን ሳትናገር የልብሽን የሚያውቅ እግዚአብሔር ነው። ከእግዚአብሔር ቀጥሎ ግን ሰው ማለት ነው። በቃ ስልኩሌ ሴቭ ቢያረጋት ሰው ብሎ ሌላ ሰው ያለ አይመስለኝም። ማዚህ በጣም አሪፍ ሰው ናት። ማለት አሪፍነቷን ብቻ አይደለም የምናገርሽ። አሁን ሰፈር ላይ ያለ አሁን መውጫችን ረጅም ነው ስንሄድ ዚንግዛንግ እየሰራች ነው የምትሄደው። ማለት እንዴት እንደሆነ ታውቂያለሽ። እሱንም ሰማ የፍቅር ሰው ናት። ባይዘቢ ለእኛ ቤት ብቻ አደለም፣ ለሰፈሩ ራሱ ፍቅር ናት። ና አዶነ ዋይ ምን ብዬ የተጀምሮ እንደም ነግረሽ አላውቅም። ከልጅነታችን ጀምሮ ገብቶሻል። እስካሁን ድረስ የሆነ የሆነ ጊዜ አሁን ቲኔጅ ወይ የሆነ አንድ ላይ ስትሆኚ ሁልጊዜ በቃ እንትን ትሰጫለሽ፣ ለሰው መጀመሪያ ለአንት ለአንተ ይሆን ምና ሰው ዘላለሙን እንደሱ አይሰጡም። ገብሻል አምስት ጉርሻ ትሪ ላይ ቢኖር አራቱን አጎርሳኛ ሳይኛ አንዱ ነው የምትጎርሰው። በእውነት ነው የምነግርሽ። እና አንዳንድ ነገር እግዚአብሔር እንደሚወደኝ ያወቅኩት እራሱ በሷ ነው። እኔ ደግሞ ስለ ኖረች በጣም በቃ መኖር ደስ የሚለኝ እሷ ስላለች ነው። ገብ ረጅም ትኖርልኝ ገብተሻል እንኖራለን። ትላ ደግሞ ብዙ ጊዜ የምትለውን ነገር ልንገርሽ፣ መቶ ሀያ ሁለት ዓመት ነው የምንኖረው ትለኝ። አሜን ያርግላችሁ። እና ተያይዘ ነው የምንሞቱ እንጂ እንደዚህ እንትን አይደለም ምናምን የምትለው ነገር አለ። እና ደግሞ ያለችው ነገር እውነት ነው። እና አመሰግናት እንድኖር ስላረገች፣ ከእግዚአብሔር ቀጥሎ ማለት ነው። እንግዲህ ያው በአካል ባናገኝሽም ወደፊት ምናልባት ጋልፍሬንድ ስትይዝ ከአባትህ ከእናትህ በጣም ብዙ የምትማረው ነገር ይኖራል ብዬ አስባለሁ። እንደ ወንድ ደግሞ ከአባትህ በጣም ብዙ ነገር ትማራለህ ብዬ አስባለሁ። አይሆፕ በጣም ጥሩ ባል እንደምትሆን አይደለ። ምን ታስባለህ አንተ? ብብስ ነው ብብስ ነው። እውነት ነው። አቤኒ ሲያጠፋ ቤት ውስጥ ምን አይነት ባህሪ ነው የሚያሳየው? በአክሽን ነው የምፈልገው። ምን አለ መሰለሽ፣ እንዳጠፋና እንዳላጠፋ የሁለቱንም አውቃለሁ። እሺ አቤኑ መጀመሪያ ራሱ ጥፋተኛ ሲሆን በጣም ይጨዋል። ትክክል ትክክል አድርጎ እኛ ያጠፋን ካልነው ማለት ነው በጣም ቀስ ብሎ ነው የሚያስረዳሽ። ካጠፋ ግን እና ሲስተሙን ሁሉ ሊቀይር ፈልጎ አልቻለበትም ይቀራል። አባቶች እንዴት ልጆቻቸውን ማነጽ አለባቸው? መሰረት ፍቅር ነው። እኛ አልለመድንም በፍቅር መምከር። ገብትሻል? ቀርበሽው እንደሱ ሆነሽ ገብትሻል? አሁን እሱ የሚፈልገው ባትፈልጊም እኮ ነው። ሳልፈልግ የሄድኩባቸው በጣም ብዙ ቦታዎች አሉ። ገብቶሻል። አሁን ፕሌይስቴሽን፣ አሁን ተጫወት ብትይ ለእኔ ሪንግ ነው ማለት ደስ አይለኝም፣ ግን ለሱ ስል ገብቶሻል። አደርገውና በዛው እነግርዋለሁ የሆነ ነገር ማለት ነው። ግድ ነው ማድረግ ያለብሽ። መጀመሪያ ፍቅር ነው የምታሳዩ። ዝም ብለሽ ብትነግሪው ትዕዛዝ ነው የሚሆንበት። በቃ የሆነ ትዕዛዝ ነው የሚሆንበት። ትዕዛዝ ደግሞ ብዙ ጊዜ አይከበርም። በፍቅር ነው እንትን ማድረግ ያለባቸው ማለት እንዳይረቁ እንዳይርቁ የምታደርጊያቸው በፍቅር ነው። ደሞ የሆነ ሰዓት ላይ ይለዋወጣሉ። ልጅ ሆኖ ከአንቺ አጠገብ የማይጠፉት ሰዎች አሁን ደሞ ክፍላቸው ውስጥ ለብቻ ለብቻ ላያቸው፣ እንደሱ ማለት ነው ገብቶሻል። እኛ አራት ነን። አሁን አስቢው፣ አንዳንድ ክፍል ገብተው እኛ ሁለታችን ብቻ። እንደውም አሁን እንደሱ አይነት ነውና ውክ ነው የምንወጣው ብዙ ጊዜ ከማዚ ጋር አሁን እና አቅርበሽ ነው እንትን ማለት ያለብሽ። ለአባቴ ባደርግለት ብለ የምታስበው ወይ የምትመኘው ነገር ምንድን ነው? ማለት ለራሴ ነው የማደርገው ያለ፣ ነገር ግን ለራሴ ማደርገው ስልሽ እሱ ያየው ነገር ስለሆነ ያንን ነገር ራሴ ላይ አድርጌው ቢያየኝ በጣም ይሄ እንት ነው የምር የምደሰትበት ነገር ነው። የሆነ ጊዜ ጂም እየሰራ ነው እና እንደ ቪዥን ታየኝ አለ ምንድን ነው ከሄሊኮፕተር ላይ ወርደ ብዙ ሰዎችን እየረዳ ምናምን እንደዚህ ኢንተርናሽናል በሆነ ደረጃ ስትረዳ ምናምን ነገር ታይቶኛል። ና ያንን ነገር ሆነ ማየት ፈልጋለሁ ነገር ይላል እና በትልቅ ደረጃ ብቻ ለሰዎች መድረስ የምችልበት ነገር ተፈጥሮ ያየልኝን ያንን ቪዥን ሆ ባሳየውና የሆነ በቅርብ ጊዜ ቢሳካ ደስ ይለኛል። ስላረሰው ራሱ ደስ ይለኛል። አሁንም በዚሁ አጋጣሚ ልናገርና ከብራዘር ጋር ምናምን ነገር ያሰብነው እንትን አለ ፕላን አለ ሙሉ ወጣቶች ላይ የሚሰራ ፕላትፎርም ነው ምናምን ነገር ሶ ምንድነው ቴክ ነገሮችን ነው። በየትኛውም አይነት ነገር ቴክኖሎጂ ነገሮችን ምናምን ነገር እንትን ይላል ይሰጣል፣ በኮርስ ደረጃ ማለት ነው፣ ይሰጣል። ከዛ ተምረው ደግሞ ቁጭ እንዲሉ አይደለም ዲሞችን ስመለከት በጣም ነው የሚያሳዝኖች። ብታይ እንደዚህ ዶርም እንደዚህ እንደዚህ ሆኖብኝ እንደዚህ ምግብ እንበላበት እንኳ የለኝም ግን በቃ ስራ እፈልጋለሁ ነው አይሉሻል ሶ ባሉበት ሆኖ የሚሰሩት ስራ የምርም ደግሞ እስካም ያልሆነ ማለት ገንዘብ የምር የሚሰሩበት አይነት ነገር ፕላን አድርገን ያው እንግዲህ ዋናው ደግሞ ሰርፕራይዝ ላድርገው እዚሁ በሱ ስም ነው የሚሆነው። ብዙ ነገር ሰራው ተነጋገር አሁን ኦልሬዲ ከወር በኋላ ምናምን ነገር ላውንች ይደረጋል። ወይ ደስ ይላል። ስም ነው በሱ ስም ነው ያንን ነገር ምናደርገው። ዲጂታል ማርኬተር ነው ካሁን አይደለም አሁን ዲጂታል ማርኬተር ነኝ። የተለያዩ ካምፓኒዎች ላይ ሰርቻለሁ። አሁን ላይ ግን እየሰሩ አይደለም በዚህ ላይ። ስለዚህ ወደ ራሳችሁ ፎከስ ላረጋችሁ። ይሄንን ነገር እንግዲህ በቅርቡ እናደርጋለን። ምን ተሰማ አባትያው? አሁን ደስ አለኝ። ግን ማስተካከያ ለ በማዚ ስም ቢሆን ደስ ይለኛል። የዚህ ሁሉ ነገር ሳይታወቀኝ እኔ ሌብቻ የለም የሚሰራው ባቢ የሚለው ነገር ነውና በቃ ሰው ለራሱ ከበላ ሰክሰስ አይደለም። ልክ አንቺ የበላሽውን ነገር አንቺ የደረሰሽን ነገር ልክ ለሰው መድረስ ስትጀምሪ፣ በእሷ ስም ደግሞ እሷ ከምትለው ምክር ተነስተን ነገር አንተ ምክር የተነሳ ነገር ስሯል። አሁን ይሄ የአባቢ ምክር ነው፣ ለአባቢ ነው፣ ስሙም በሱ ነው። ለማሚ ደግሞ ትጠብቃለች። አቤኒ እንደ ልጅ እኛ በተለይ እድሜያቸው ከ20 እስከ 30 ውስጥ ያሉ ወጣቶች ቤተሰቦቻቸው ምን ያህል መቅረብ አለባቸው? ምን ያህል መታዘዝ አለባቸው? ምን ያህል መስማት አለባቸው የሚለው ንገረን። ምክንያቱም ወጣትነት በጣም ከባድ ነው። ልጅ ስንሆን በጣም በልጅነታችን ትእዛዝ መቀበልም ማክበርም አይከብደንም። ልክ ወጣትነት ሲመጣ ግን በራሴ ነገሮችን ማድረግ እችላለሁ በሚል ብዙ ወጣቶች ይጠፋሉ። አንዳንድ ጊዜ የራሳቸው መንገድ ልክ ሳይሆን ይቀርና ለእነሱ የምትላቸው ነገር ካለ መታዘዝ የሚባለው ነገር የሚጀምረው ማለት ምትመዘኝበት አይምሮ ላይ ስደርሽ አይደለ? ይሄ ለምደው ተው የሚለኝ ለምደው እንደዚህ ማድረግ የሚባለው መመዘኑ ልክ ሆኖ እያለ ነገር ግን በዛ መንገድ ስትሄጂ ነው ማለት። አሁን ለምሳሌ ከዚህ ከመጣንበት ሰፈር ወደዚህ ስንመጣ ያለውን መንገድ፣ ያሉትን ፒስታዎች ምናምን ነገር ሰፈሩ ነዋሪ እንጂ እኛ አናውቀው። ስለዚህ እነሱ የመጡበት ዕድሜ ስለሆነ እነሱ ቀድሞ ያለፉበትን መንገድ እንደዚህ ነው ሲሉሽ መቀበል ነው። የተሻለውን ነገር የሚያሳዩ እነሱ ባሳዩ ሮድ መሄድ ፋራነት አይደለም ለወላጅ አሁንም እሺ ማለት መታዘዝ፣ መመታት ራሱ ፋራነት አይደለም። በቃ ለትክክሉ ነገር መሰራት ነው። ስለዚህ ያው ወጣቶችም ከቤተሰብ ጋር ክሎዝ መሆን እነሱን ለማስደሰት ከፈለግን እነሱን የሚፈልጉትን ነገር ጠቃርቦ መጠየቅ ነው እንጂ ሌላ ተጨማሪ ነገር አይፈልጉም። በመጨረሻ ማስተላለፍ የምትፈልጉት መልዕክት ካለ? እኔ እግዚአብሔርን ማመስገን እፈልጋለሁ። ብዙ ነገር አድርጎልኛል። ማዚ በጣም አሪፍ ሰው ናት፣ እና አመሰግናት ያሉ ገብሻል እንድኖር ስላረገች። ሌላ ማስተላለፍ ፈልገው ነገር ደግሞ ምንድን ነው? ኔቨር ቱ ሌት በጣም ማለት ስልሽ ያስደነግጥሻል። እኔ እየሰማው በእኛ ጅ ያሉ ሰዎች ናቸው፣ በቃ ራስ ለማጥፋት ምናምን ምናምን እያሰቡ ያሉት ማለት ይሄ ህይወት እዛ ጋር የሚቆመው የሚመስላቸው። በጣም ገና ነን ማለት ምን ሰርተን ይለኛል ደከመን ስንለው ምን ሰርተን ምን መች ተኖረን ነው ይለናል። እና እውነት ነገ የሚባል በጣም ትልቅ የማይታይ ነገር አለ። ሶ ሁሉም ወጣት በቃ ምንም ምንም ለማድረግ አረፈደም፣ ምንም ለማድረግ ዛሬ ጊዜ ጊዜው ነው በቃ። ሶ ከሁሉም ቅድሚያ እግዚአብሔር ማስቀደም ነው። እርቱ ደግሞ ጸዴ ጄኔሬሽን ነው ነው። የእውነት ስለመጣችሁና ስላስተማራችሁን ፍቅራችሁንም መከባበራችሁንም እንዲጋባብን ስላደረጋችሁ በጣም አመሰግናለሁ። የእውነት በጣም አመሰግናለሁ። ሀያ ሰላሳዎች እንግዲህ ቆይታችን የተመለከታችሁትን ይመስል ነበረ። በጣም እንደወደዳችሁት እንደተዝናናችሁበት፣ እንደተማራችሁበት ተስፋ አደርጋለሁ። በቀጣይ ሳምንት ደግሞ ከሌሎች እንግዶች ጋር በሌላ ሀሳብ በሌላ ዝግጅት እንመጣለን። እስከዛው መልካም ጊዜ 2030 እድሜያቸው ከ20 እስከ 30 ድረስ ያሉ ወጣቶችን ትኩረት አድርጎ የሚዘጋጅ የወጣቶች ፕሮግራም ነው። እንግዲህ ዛሬም መግቢያ ላይ እንዳልነው ሀሪፍ ሀሪፍ ፕሮግራሞች ወደ እናንተ ደርሰዋል። አሁን ልንለያየ ነው፣ ልንለያየ ነው። ያው ቆንጆ ቆንጆ ፕሮግራሞችን ወደ እናንተ አድርሰናል። በሚቀጥለው ሳምንትም ደግሞ ከዚህ የተሻሉ የደመቁ ቆንጆ ፕሮግራሞችን ይዘን እንመጣለን። አዎ እስከ ሳምንት እንግዲህ የምንሰናበታችሁ ዛሬ አብረናችሁ የነበርነው ትራሳ ጽባ እና ጌታውን አሰፋ ከመላው የ20 30 ፕሮግራም አዘጋጆች ጋር በጋራ በመሆን ነው። ሳምንት እንገናኝ። ቻው ቻው።